ሰላም ጤና ስትልኝ ተወደዳችሁና ተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሐሙስ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ከትግራይ የተሻገረው የልኡካን ቡድን በኤርትራ ግዛት ታይቷል። ባለፈው የኤርትራ ነፃነት በዓል ላይ የተገኙት የኤርትራ የትግራይ ልኡካን ቡድን መገኘቱን መረጃዎች በስፋት እየወጡ ይገኛሉ። የኢትዮጵያ መንግስትና የኤርትራ መንግስት በሻከሬ ግንኙነት ውስጥ እያሉ እውቅና የሌለው ግንኙነት ተደርጓል ተብሎ መረጃዎች እየወጣ ይገኛል። ይሁን እንጂ ሁለቱ ህዝቦች በተለይ በዛላንበሳ ሰፋፊ የህዝብ ድንኳኖች በመተከል የሁለቱ ህዝብ ለህዝብ ግንኙነቶች የተጠናከሩበት ሁኔታ መኖሩን መረጃዎች ቀደም ብሎ ወጥቷል። ህዝቡ እየጨፈረ ደስታውን እየገለጸ ፈረስ ሳይቀር ፈረስ ጭነው እርስ በራሳቸው ሰላምታ እየተጠያየቁ የሁለቱ ህዝቦች ግንኙነት በተጠናከረ ሁኔታ መቀጠሉ ነው መረጃዎች እየወጡ የሚገኙ ይሄንን የተመለከቱት የገዢው ፓርቲ የብልጽግና አመራሮች የመንግስትን እውቅና ሳያገኙ እንደዚህ አይነቱ ድርጊት መፈጸም አደጋ አለው ሲሉ የገለጹበት ሁኔታ ነው ያለው። በሌላ መረጃ ሕክምና ላይ ቆይተው ብቅ ያሉት የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብራኑ ጁላ ወደ ቀይ ባህር እንዳንጠጋ ይፈልጋሉ ብሏል። እንግዲህ አቅደውና ግንባር ፈጥረው የሚሰሩ ኃይሎች አሉ፣ ስል ስማቸውን ሳይጠቅሱ የጠቀሱበት እንግዲህ የተናገሩበት ሁኔታ መኖሩን ተመልክተናል። ምናልባት እንግዲህ ኢትዮጵያ ከጎረቤት ሀገሮች ጋር በአሁኑ ሰዓት የወደብ የባህር በር ለማግኘት ከፍተኛ ሩጫ ስታደርግ ነበር። ከአመታት በፊትም እንደዚሁ ከሶማሌላንድ ጋር የነበረውን ሁኔታ የተመለከትነው ጉዳይ ነው። ተመልሶም ከሶማሌ ጋር እንዲሁም ከኤርትራ ጋርም ውዝግቡ ጠንከር ያለ ቢሆንም እንግዲህ አንዳንድ ሀገሮች የሚሉት ግብፅና ኤርትራን ለመጥቀስ እንደሞከሩ ነው። እንግዲህ መረጃዎች የሚያመላክቱ እንደ አጠቃላይ ወደ ባህር እንዳንጠጋ ፍላጎት አላቸው ብሏል። እንግዲህ በየብስም ሆነ በባህር የመመከት የመመክት ጦር ገንብተናል ነው የሚለው ታማጆር ሹሙ። የባህር በር አግኝተን ከቀጠናው ሀገራት ጋር ለመስራት ዝግጁ ነን ብሏል በየ ሳምንቱ ባህርም ቀጠናም በየብስም በባህርም ቀጠናው የተረበሸ ነው ብሏል። ይሄንን ለማረጋጋት ከሁሉም ጋር አብረን ለመስራት ፍላጎት አለን ያሉ እንግዲህ ፊልድ ማርሻል ብርሃኑ ጁላ ቀጠናው በባህር ላይ የተረበሸ ነው፣ በየብስም የተረበሸ ነው፣ በባህርም የተረበሸ ነው። ይሄንን አብረን ለመስራት ዝግጁ ነን፣ በቂ ኃይልም አዘጋጅተናል ነው የሚለው እንግዲህ ፊልድ ማርሻል ብርሃኑ ጁላ ለባህር ያላቸውን ፍላጎት እንግዲህ የገለጸበት ሁኔታ ነው ያለው። የአስር ወራትን ሪፖርት ለማቅረብ እንግዲህ በአንድ ስብሰባ ፕሮግራም ላይ በተገኙበት ሰዓት ነው ፊልድ ማርሻሉ ጠፍቷል፣ ታሟል ከተባሉበት ብቅ ብሎ ይሄንን ድስኩር ያሰሙ። በሌላ መረጃ ክልሎች የራሳቸውን ችለው የራሳቸውን ጸጥታ ኃይል እያጠናከሩ ከነሱ አቅም በላይ የሆነውን እያገዝን ነው ያለው። እሳቸው የሚመሩት መከላከያ ግን ለሰባት ዓመት ሙሉ ከዜጎች ጋር እየተዋጋ መሆኑ ሳያነሱ አልፎታል። አድማጮቻችን፣ ተመልካቾቻችን በአሁኑ ሰዓት እንግዲህ የአገሪቱ ብሔራዊ ጦር ፊልድ ማርሻል የሆኑት ብርሃኑ ጁላ በቂ ሰራዊት ገንብተናል፣ ክልሎች ራሳቸውን እስኪችሉ ወይም እንዲችሉ እያደረግን እንገኛለን ነው የሚሉ እንግዲህ በአርማ ብተናና ምልሻ በሚሉት ስያሜ ሰጥተው ስልጠና በተለያዩ ቦታዎች ላይ እየተሰጠ ያለበት ሁኔታ ያለው እነዚህ እነዚህን እያጠናከርን እንገኛለን። ከነዚህ አቅም በላይ የሚሆኑትን ደግሞ እገዛና ድጋፍ እያደረግንላቸው እንገኛለን የሚልበት ሁኔታ ያለው መከላከያ የተባለው ኃይል እንግዲህ ለሰባት ዓመት ምንም አይነት ከውጭ ኃይሎች ወይም ደግሞ ድንበር አካባቢ የኢትዮጵያን ግዛት ጥሶ ከሚገቡት ጋር ምንም አይነት ውጊያ ሳያደርግ በሀገር ውስጥ በራሱ ዜጎች ላይ እየተኮሰ እንደሚገኝ አልጠቆሙም፣ ወይም ለመናገር አልፈለጉም። ፊልድ ማርሻሉ ይሄንን አልፎ ታላሁን መከላከያ መስዋዕትነት እየከፈለ ይገኛል። ንብረት እየወደመ ይገኛል። በርካታ የሀገሪቱ ኢኮኖሚ በጦርነት እየወደሙ ይገኛሉ። መከላከያ ሰራዊቱን ቢሆን ጠንካራ ኃይል ገንብተናል ካሉ በኋላ ያ ኃይል የሄደበትን ሳይገልጹ ዳግም ወደ ማሰልጠኛ ገብቶ ከፍተኛ የሰው ኃይል አሰልጥ ነው እያወጡ ይገኛሉ። ግልድ ማርሻሉ እነዚህ እነዚህ ነገሮች ለመናገር ፈቃደኛ አልሆኑ። በሌላ መረጃ በአማራ ክልል እንግዲህ በተለያዩ ቦታዎች ላይ በሰው ሰራሽና በተፈጥሮ ችግር ከአካባቢያቸው የተፈናቀሉ የተፈናቃዮች ቁጥር እጅግ በጣም ብዙ ነው። እንግዲህ በደቡብ ወሎ ዞን በሀይቅ ጃሬ በስደተኞች ጣቢያ ውስጥ እንግዲህ የሚገኙት ተፈናቃዮች የሕክምና አገልግሎት ችግር አለብን እያሉ ይገኛሉ። በመጠለያ ውስጥ የሚገኙ ተፈናቃዮቹ እንግዲህ በሳምባ ምች እና በወባ ወረርሽኝ መታመማቸውም የገለጹበት ሁኔታ ነው ያለው። እጅግ በጣም በሚገርም ሁኔታ ተጨናንቆ እንደሚኖሩ እና በአንድ ክፍል የሚታክል ቦታ ላይ ወደ አርባ ሰውን አብሮ እንደሚኖር ተገልጿል። በዚህ መካከል ህፃናቶች አሉ፣ ሽማግሌዎች ይኖራሉ። እጅግ በጣም አደገኛ ነው ብሏል። በተመሳሳይ በመካነ ኢየሱስ በመካነ ሰላም በመካነ ኢየሱስ በተውለደሬ ወረዳ በሀይቆች ጃሬ ከተለያዩ ኢትዮጵያ አካባቢዎች በሰው ሰራሽ ችግር የተፈናቀሉ ተፈናቃዮች ናቸውን የተባለው ከዚህ በፊት ዩኒሴፍ ሕክምና አገልግሎት ሲሰጥ እንደነበረ ጠቁሞ አሁን መቋረጡን ገልጿል። ባለፈው ጊዜ እንግዲህ አሜሪካ እነዚህን መንግስታዊ ያልሆኑ ድርጅቶችን ድጋፍ የሚታደርገውን መቋረጡን ተከትሎ ዩኒሴፍም እንግዲህ እዚህ ቦታ ላይ ተሳትፎ እያደረገ እንደሚገኝና የምግብ ድጋፎችንና የህክምና ድጋፎችንም የሰጠ መኖሩን ጠቅሶ አሁን ይሄ በመቋረጡ ምክንያት ነው ችግር የገጠመን ብሏል። በአንድ ቤት ውስጥም አርባ ሰው ነው የሚኖረው። ሳልካሌ በቀጥታ ህመሙ የመተላለፍ አደጋው በጣም የከፋ ነው ብለዋል። እንግዲህ ተፈናቃዮቹ እጅግ በጣም የሚገርም ነው። በሌላ መረጃ አድማጮቻችን፣ ተመልካቾቻችን እንግዲህ በኢትዮጵያ በዝንጀሮ ፈንጣጣ በሽታ የተያዙት የሰው ቁጥር አስራ ስምንት መድረሱ ተሰምቷል። እጅግ በጣም አደገኛ ነው። በትንሽ ጊዜ ውስጥ እንግዲህ በጣም በፈጠነ ሁኔታ ነው እንግዲህ ይሄ ነገር የተገኘው። በጣም የሚገርመው የጤና ጥበቃ ሚኒስቴር አስታውቋል። እስካሁን አምስት ሰው ታክሞ መዳኑንም ነው የገለጸው። ታክሞ ድኗል ተብሏል። እንግዲህ አንድ ህፃን ህይወቱ እንዳለፈ ነው የተገለጸው። እንግዲህ እጅግ በጣም አደገኛ ነው። በርካቶች ይሄ በሽታ ስጋት የፈጠረበት ሁኔታ ነው ያለው ከአለመነካካት ከታማሚ ጋር ግንኙነት አለማድረግ በተለይ የግብረ ስጋ ግንኙነቶችን መቆጠብ ያስፈልጋል፣ ነው እንግዲህ የሚተላለፍባቸው መንገዶች ከታማሚው ጋር መነካካት፣ እንዲሁም የግብረ ስጋ ግንኙነቶችን አለማድረግ በጣም ጥንቃቄ እንደሚያስፈልግ ተገልጿል። ምናልባት አገር ቤት አካባቢ ያሉ ማህበረሰብ ወዳጅ ዘመዶቻችን፣ ቤተሰቦቻችን ለጠቅላላ እውቀት ይጠቅማቸዋል ጥንቃቄ እንዲያደርጉና ምን ምን ነገሮችን መጠንቀቅ እንዳለባቸው ከወዲሁ መገንዘብ እና ማወቅ የግድ ያስፈልጋል። ኬንያ ድንበር አካባቢ ላይ ታይ የተባለው በሽታ በቀጥታ ወደ ኢትዮጵያ መሀል ሀገር ዘልቆ በመግባት አዲስ አበባ ከተማ ውስጥም እንዲሁም አማራ ክልል ባህርዳር አካባቢም እንደዚሁ አይነት ምልክቶች መገኘታቸው ትንሽ ለማህበረሰቡ ግንዛቤ እስኪያገኙ ድረስና በሽታውን እንዴት መከላከል እንደሚችሉ እና ምን አይነት ጥንቃቄዎችን ማድረግ እንደሚችሉ በደንብ እስከሚረዱ ድረስ ማህበረሰቡ ግር የተሰኘበት ሁኔታ ነው ያለው። አድማጮቻችን ተመልካቾቻችን፣ እንግዲህ እንዲህ አይነቱ አደገኛ ህመሞች በቀጣይ ጊዜ እየተስፋፉ የሚመጡ ከሆነ አደጋ ይፈጥራሉ። ስጋትም ተፈጥሯል። አሁን በአጭር ጊዜ ውስጥ አስራ ስምንት ሰው መድረሱ በጣም አደገኛ ነው። ጤና ሚኒስቴር ይፋ አድርጓል። አድማጮቻችን ተመልካቾቻችን፣ እንግዲህ አድማጮች ተመልካቾች፣ በሀገራችን ኢትዮጵያ በአማራ ክልል በተለያዩ ቦታዎች ላይ የደፈጣ የሽምቅ እንዲሁም ሰርጎ በመግባት የሚደረጉ ውጊያዎች እንደቀጠሉ ይገኛሉ። አማራ ክልል አካባቢ ባህር ዳርን ታርጌት ባደረገ ሁኔታ ከፍተኛ የድጋፍ ሰልፎች ብልጽግና እያዘጋጀ ይገኛል። በዚህ የድጋፍ ሰልፍ ላይ ፋኖን የሚቃወምና መንግስትን የሚደግፍ የድጋፍ ሰልፍ ነው እንግዲህ ሊደረግ እቅድ ላይ የተያዘው። ፋኖቹ በዚህ ጉዳይ ምናልባት የተለያዩ ማብራሪያዎችን ሊሰጡ ይችላሉ። ትክክለኛ እና ወቅቱን ያማከለ እና በዚህ በሰልፉ ዙሪያ ፋኖች የሚሰጡት ማብራሪያ ካለ እና የሚሉት ነገር ካለ ለአድማች ተመልካቾች የምናመጣ ይሆናል። ምናልባት ማህበረሰቡ ብልጽግና እንደፈለገው እና እንዳሰበው ወጥተው ፋኖን በማውገዝ ብልጽግናን ያወድሳል ወይ የሚሉት በርካቶችም ሀሳባቸውን እየሰነዘሩ ይገኛሉ። በዚህ ረገድ እና በዚህ ዙሪያ ላይ ፋኖ ባህር ዳር እና አካባቢ ላለው ማህበረሰብ የማስጠንቀቂያ መልእክት የላከበት ሁኔታ ነው ያለው። ይሄንንም መረጃው በትክክል ሲደርሰን ለእናንተ የምናደርስ ይሆናል ማለት ነው። አድማጮቻችን፣ ተመልካቾቻችን በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆነላቸው የሚመኛለው ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትደግፉ በአክብሮት ጠይቃለሁ። መልካም ውሎ